መሞሽለጥ ነበር ከስራ መሰረቱ ግሽልጥ አድርጎ የሚያነሳልን ይጥፋ። ይዘን ሰውዬ እንትን አንተ ምንድነው የምትለን? አዶናይ ተቸግሮ ብር ተሰበሰበለት የሚል አስተሳሰብ አይምሯቸው ላይ ቀርጻቸው፣ እኔን ለማናደር እኔን ዝቅ ለማድረግ የምትሞክሩት ነገር በጣም ያስቀኛል። ኧረ እግዚአብሔርን ፍራ። ምን አይነት ምን አይነት ትምህርት ነው የተማርከው? እንደ ምን አይነት ነገርስ ነው እያጨስክ እዚህ የምትመጣው ሚዲያ ላይ እንዴ? የራስህ የፈለከውን አድርገህ ስታደርግ የኖርህ ከሆነ ቀጥልበት፣ መብትህ ነው። ጸበል ግባ ባይዛ፣ ወይ አዶናይ ጸበል ግባ። እሺ ተጠምቀክ ሂድ። የምሬን ነው፣ ትክክል አይደለም። ድንገላት ሰላም ሰላም። በመላው ዓለም የምትገኙ ውዴቱ ቤተሰቦች ሰላማችሁ በዚህ ይበል እያልኩኝ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸው ነገር እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። በመግቢያው እንደተመለከታችሁት እንግዲህ በጣም ያሳዝናል። ለሶስተኛ ጊዜ እንግዲህ የዚህን ሰውዬ እንግዲህ ነገር ልናነሳ ነው ማለት ነው። በጣም ያሳዝናል እና ለማስጠንቀቂያም እንዲሁም ደግሞ አንዳንድ ነገሮች ላይ እንግዲህ ሁላችንም ጠንከር ብለን መነጋገር ያለብን መስሎ ስለታየኝ ነው አሁን ለሶስተኛ ጊዜ የማቀርብላችሁ እንግዲህ ትንሽ ምክንያቱም በደንብ ገባ ብለን እንድንዳይ ዘና ፈታ ብላችሁ ነገር ተመልከቱልኝ ይላለሁ። እንደተለመደው እንግዲህ አዲስ የሆናችሁ ቤቴን ሰብስክራይብ አድርጉልኝ፣ ያላችሁት ደግሞ በኮሜንት እንግዲህ እንደተለመደው በደንብ ሞላሞላ ሞላ አድርጉልኝ፣ ላይኳም እንዳትቀር እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ የሆንላችሁ። ያው ዘናፈታ ለማለት ነው እንግዲህ እንጂ እኛ ብዙም ሰዎች እንደዚህ መቦጫጨቅ አንወድም፣ ታቁታላችሁ። ለትምህርት ይሆናል ብዬ ያሰብኩትና መነጋገሪያ ይሆናል ብዬ ያሰብኩት ነገር ነው። ስለዚህ መልካም ጊዜ የሆንላችሁ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። አራተኛ ክፍል ድንግሌ ተወስዶ እያለ ሲያወራን ራሱን አዋርዶ ይሁን ብለን ብናልፍ ይህንን በዘዴ ጭራሽ ባደባባይ መታዋል ከን እንዴ! አንተ መደዴ አንተ መደዴ መታ እንዴ! ጭራሽ አንተ ሳያንስ ምቱ ትላለህ። ወጣቱን በሙሉ ትበክላለህ። ሁሌ ስትዘባርቅ ላይክ የሚያረገው አንተን ያበላሸህ ተከታይህ ነው። አንተ መደዴ አንተ መደዴ አንተ መደዴ አንተ መደዴ አልከው። ወደ ፕሮግራማችን ከመግባታችን በፊት አንዲት ነገር ላስተዋውቃችሁ፣ በተለይ በተለይ ለአንባቢያን ማለት ነው። ዛሬ ጊዜ ብዙ አይነት በዩቲዩብ ላይ ብዙ አይነት ጽሑፎች በንባ መልክ እንደሚቀርብ ታውቃላችሁ። እንግዲህ በዚህም እንግዲህ እኔም አንድ የሆነች እንግዲህ ወንድማችንን የዚችን አለምነሽ የተባለችውን የአረብ ሀገር ስደተኛ ታሪክ በዩቲዩብ ቻይናል በጥሩ ሁኔታ እየተዘጋጀ ይቀርባል ማለት ነው። እሱን ጋብዛችኋለሁ ማለት ነው። በተለይ እንግዲህ አረብ ሀገር ያላችሁ ሰዎች ይህን ነገር በደንብ ታውቃላችሁ እና እናንትን የተመለከተ ነገር ስለሆነ ገባ ብላችሁ እዩ ብዬ ወደ ሊንኩ ልካችኋለው ከደራሲው ይባላል እና ቆንጆ የሆነ ጽሁፍ ነው። ወደፊት ደግሞ አጫጭር የሆኑ ታሪኮች በዚሁ ቻናል ላይ ስለሚቀርብ ጎራ ብላችሁ ከወደዳችኋት የተለመደችውን እንግዲህ ሰብስክራይብ ማድረግ አዲስ የሆናችሁ ማለት ነው እዛ አካባቢ ሄዳችሁ እንግዲህ ያን ነገር አድርጉ እያልኩኝ ቀጥታ ጋብዛችኋለሁ ማለት ነው። መልካም ጊዜ የሆንላችሁ። ወደ ፕሮግራማችን ተገሸላ መጠብን እኮ ጋይስ ዶሮ ራሱ ቆዷ ሲላቅ የፈላው ስትጨመር እንደዚያ ተላጠችም እሱ እንደተላጠብን ላይ ነው ሰውን አብዛው አስጠላህን፣ የምሬ ነው። አቅለሸለሽከን፣ ግራ ገባን እንዴ አዶና እያዶና እያድ ነው ይህንን ነው እንዴ እስክንል ድረስ ነፍሳችን ተጨነቀች። ለማን አቤት እንበል ኑን የቤት አቤት በሉጋይስ ያቅለሸልሸኛል ገና ሳየው የዛ ቲክቶክ መንደር ተቆርጦ ወር ለወር ላይ ይለኛል ወሬው ራሱ አቦ አታሰድባቸው የሀገራችንን ወንዶች

አብሶ በገንዘብ በኩል አትሰስቱ። በፊት በፊት ነውረኛ፣ ባለጌ፣ ቤተሰብ አሰዳቢ፣ አሳዳጊ የበደለው ምናምን የሚያስብሉ ተግባሮች፣ እንደዚህ ሊያሰድቡ የሚችሉ ሊያሳፍሩ የሚችሉ ተግባሮች አሁን አሁን በየሚዲያው ቀርበን የምናወራባቸው፣ የምንመካባቸው፣ የምንተነትናቸው እየሆኑ ነው። ሚዲያዎች ላይ ለመቅረብ በብልግና ይሁን ተሳድበንም ይሁን ምንም አስነዋሪ ተግባር ፈጽመንም ይሁን ዝነኛ መሆን በቂ እየሆነ መጥቷል። ምንም እውቀት አይፈልግም። ብቻ ዝነኛ መሆን የሚዲያው እየቀረብን ደና ሰውና ቤተሰብ ዘመድ ቢኖራቸው አእምሮ ሕሙማን ማገገሚያ ሊገቡ የሚገባቸው ሰዎች በየሚዲያው ግግም ብለው ቀርበው ይመክሩናል ልምዳቸውን ያጋሩናል። አረባካችሁ ሚዲያውን የተቆጣጠሯችሁ ሰዎች ወደ ሚዲያ የምታመጧቸውን ሰዎች ለዩ። አረባካችሁ ባካችሁ ስለፈጠራችሁ አ እንደሰማችሁት ነው። በጣም በሚያሳዝን ሁኔታ እውነትም በጣም ሰለቸህን ነው ያለችው። እና በጣም በሚያሳዝን ሁኔታ ዛሬ ጊዜ ያው ይሄ ሁሉ ጫጣጣ እንግዲህ የሚዲያው ነው። እኔም ተወቃሽ ነኝ። ነገር ግን ምን ላድርግ? አሁን እንደዚህ አይነት ነገሮችን የማቀርበው ራሱ ለምንድን ነው እንደዚህ የሚደረጉትን ነገሮች ትክክል አይደሉም ብሎ የሚጮ ሰው ከሌለው ያው የበለጠ የባሰበት ይሄዳል በሚል ነው እንግዲህ እንጂ እውነት ብዙ ሌሎች ነገሮችን ማቅረብ ይቻላል። ነገር ግን ይሄ ነገር እንደ ችላ፣ እንደ ሳቅ እየተባለ ማለፍ የለበትም። በስነ ስርዓቱ እስከ ቤተሰቡ ድረስ እስኪሰማ ስሜቱ ህብረተሰቡ መግፋት ያለበት ይመስለኛል። ምክንያቱም መቀለጃ ሆነ ሚዲያ የሚዲያ ስራ ስድብን፣ ክፋትን፣ ምንን ይዞ መጥቶ ለህብረተሰቡ አሳይቶ ያንን ሰው ፌመስ ማድረግ ስድቦችን ደግሞ ኢግኖር ማድረግ በቃ የሆነ በቃ ተለምበደ በሀገራችን እና በጣም ያሳዝናል። ለዚህ ነው ይህንን ነገር ዛሬ ላቀርብ የፈለጉ የፈለገውን የማንም የትም ያለ ሰው መጥቶ የፈለገውን አይነት ልቅ ቋንቋ ንግግር ሲናገር ማንም ሰው ደንታ የለውም ስቆ ያልፈዋል።

እንዴት እንዴት አይደለ? በጣም እንደዚህ ዝም ብሎ በዛ ሰዓት እንዴት ሳይል ይሆናል እንዴ እንደ ስለ ጡጡላክ ነው የምታወራው ግን ስለ ጡጡላክ። ያን ጠልጥልህ መጋኛ መጋዣ አንተ አልገባም እንጂ አጋንት መሀል አናት ላይ ቆሞ ቶርክ እያረገብህ ነው። ለዛ ነው አንተ ከስር የሚያርገበግብህ። ባገኘው በድንጋይ ነበር የምበለጥ ጥጥ መጥሪ የገደለው ባልሽ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትም አልወጣ አሉ። እኔ የምለው ግን እዚህ ሚዲያ ላይ የማንሰማው የማናየው ነገር ምን አለና ነው? አሁን ደግሞ ሰሞኑን ይሄ አዶኒያስ የሚባል አዶኒ የሚባል አንድ እንደው ለትውልዱ ወጣት አልለው ልጅ አልለው በጣም ግራ የገባኝ ኢንተርቪዎችን ኢትዮጵያ መጥቶ እየሰጠ ነው። እኛ የምንለው ልጆቻችንን የት እናሳድግ? አንተ የፓስፖርት የካናዳን ፓስፖርት ያገኘኸው መተህ የኢትዮጵያ ውስጥ ያሉ ህፃናትንና ወጣቶችን ለማበላሸትም እንደ አላማ እኔ ድንግልና ኔ አጣሁት ከአራተኛ ክፍል በታች ሆኜ ነው ገለመለ የምትናገረው ነገር ካጣ እንደ በፊቱ ጭፈራህን ዘፈንህን እሱን እራሱ እኮ ሰው ማዝናናት ነው የምታስተምረው ነገር ካጣ አሁን ደግሞ ጭራሽ ብለህ ብለህ ሚዲያ ላይ ወጥተህ እንዲህ አድርጉ ወጣቶች፣ ሴት ጋር አድርጉ፣ በዚህ ውጡ፣ በዚህ ግቡ። ኧረ እግዚአብሔርን ፍራ! ምን አይነት ምን አይነት ትምህርት ነው የተማርከው? እንደው ምን አይነት ነገርስ ነው እያጨስክ እዚህ የምትመጣው ሚዲያ ላይ? የራሴ የራሱ የፈለግከውን አድርገህ ስታደርግ የኖር ከሆነ ቀጥልበት፣ መብት ነው። ግን ሚዲያ ላይ ወጥተህ ሌላውን በጓዳ በምን በምን የምታደርገውን ነገር ማስተማር ሌላ ነገር። ለምን አታስተምርም? እንደ ኧረ በስመ አብ። እኛ ልጆቻችን ከሚሞቱ በፊት ከሞተው ሐዘን ላይ ከመቀመጣችን በፊት እንደ ሀገር ስለሚጠፋ ይኸው ነጠላችንን ለብሰ ቁጭ ብለን በጊዜ ማዘኑን ጀምረነዋል። እኔ እንደ ይሄ ትውልድን የሚያጠፋ እንዴ! መቼም ሀ የሚል ሰው የለም። ደከ ጎረቤት ሰው እኮ ቤተሰቡን ናፍቆን ወረቀት ሲያገኝ ወደ ሀገሩ ሮጦ የሚመጣው እንጂ እንደው በየት በኩል ሄጄ ሚዲያውን አጥለቅልቄው የሚሆነውን የማይሆነውን ዝብርቅርቅ ያለ ነገር አስተምሬ ልምጣ አይባልም። አረ ነውር ነው በእናት ይሄ እኮ ሚዲያ ላይ የሚቀመጥ ነገር ነው። ታሪክ ነው። ቤተሰብህ ያየዋል። ነገ ልጆች ይኖርሃል፣ መቼም እግዚአብሔር እድሉን ከሰጠ በዚህ ሁኔታ የሚሆንም አይመስለኝም። እንዴ እኛ ልጆቻችን የት እናሳድግ? አሁ እንግዲህ እንደሰማችሁት ነው። በጣም በሚገርም ሁኔታ እንደዚህ ነው። በቃ ዝም የተባለና የተናቀ ህብረተሰብ ላይ ዝም ያለና የተናቀ ህብረተሰብ ላይ የፈለገውን አይነት ቋንቋ ቃላት እያነሱ እንደፈለጉ የሚዘለልበት ጊዜ ሆኗል ማለት ነው። እና ዛሬ ይሄ ነገር ዝም ማለታችን እውነት ትክክል ነው ወይ የሚለው ነው እንግዲህ አሁን ጥያቄ ሆነው ማለት ነው። በእውነት በጣም ነው የሚያሳዝነው። እነዚህ አይነት ሚዲያዎች አንድ የሆነ ስርዓት ካልያሳያዘ ህብረተሰቡ በእውነት በቃ፣ አሁን ይህንን ንግግር እንኳን የተናገረ የተባለበትን ጣቢያ ብትመለከቱ፣ ቻናል ብትመለከቱ በጣም ያሳዝናላችኋል። በጣም ብዙ ሺ ህዝብ ነው ያየ። እችን ወሬ እችን ክፉ ቃል ለመስማት ያልሄደ ህብረተሰብ እና ዋው እንግዲህ ቻይናን ለማጠንከርም ሆነ ብር ለመሰብሰብ ይሆናል። ነገር ግን እንደዚህ አይነት ሰዎች እየቀረጽን ያለነው ለየትኛው ህብረተሰብ ነው የሚለው በጣም ጥያቄ ነው የሚሆነው። በእውነት እንዴት ነው ስርዓት ያለው ህብረተሰብ ወይም እንደው የተማረና ጥሩ የሆነ ህብረተሰብ የምናገኘው መች ነው? ለምን የምናስተዋውቀው በየሚዲያው እኛ ጠቅላላ ክፉን ክፉን ነገር፣ በፖለቲካውም ክፉ፣ በህክምናውም ክፉ በጣም በሚያሳዝን ሁኔታ ክፉን ክፋት ያለውን ነገር ነው እየሰበሰብን እንጂ በትምህርት ደረጃ ወይም በእውቀት ደረጃ ወይ ሀገርን በሚያሻሽል ሁኔታ የምናደርገው ነገር የለም። እና ይሄ ነገር ትክክል ነው ወይ በዚህ እንዴት ነው የምንቀጥለው የሚለውን ነገር ለማድረግ ነው። ብዙ ባልናገር ይሻላል። እንግዲህ እናንተ ደግሞ ያላችሁን አስተያየት ስጡ እያልኩኝ ልቀጥልበት እስኪ። ገና ብዙ ነገር አለ፣ ያናድዳል በጣም። ወደሚቀጥለው ስጡኝ አላልኩኝም። እኔ ስጡኝ አላልኩኝም። እኔ ማገዝ ከፈለጋችሁ እኔ ቢዝነስ አለኝ። ቢዝነሴ ውስጥ ግቡና ከዛ ኢንቨስት ማድረግ ትችላላችሁ። ውፍረት ካላችሁ፣ ቦርጭ ካላችሁ በዛው መቀነስ ትችላላችሁ። በነጻ ግን ገንዘብ ስጡኝ አላልኩኝም። አ ምንድነው? ቲክቶክ ገብቼ ታፕታፕ እንድል ነው የምትፈልጉት? ገብቼ ታፕታፕ ልበል በየቀኑ? እናንተ እኔን ጠልታችሁ ደግሞ እኔ ራሴ አልጠላም። እኔ ራሴን ማለት ነው፣ ልንገራችሁ፣ አከብረዋለሁ። ራሴ ራሴን ወደዋለሁ እኔ ግልጽ ሆኜ የተቸገርኩበት ጊዜ አይምሮዬ በጣም ዝቅተኛ ደረጃ ላይ ደርሶ ኢቭን ሞቲቬሽን መልቀቅ አልቻልኩም፣ ፊትነስ መስራት አልቻልኩም፣ ስራ መስራት በጣም ተጨናንቄ ግልጽ ሆኜ ያካፈልኳችሁ ጊዜ ጠምዘዛችሁ፣ አዶናይ ተቸግሮ ብር ተሰበሰበለት የሚል አስተሳሰብ አይምሯችሁ ላይ ቀርጻችሁ፣ እኔን ለማናደር እኔን ዝቅ ለማድረግ የምትሞክሩት ነገር በጣም ያስቀኛል። አዶናይ ባይ ዘ ዌይ እኔ ተናገርኩኝ። አዶናይ እያሳለፋቸው ነገሮች አብዛኛውን ነገር ከዛኛው ነገር ውጭ ያለው ነገር እኛም ያሳለፍነው ነው ነው ያኛው ነገር። ግን እሱ የተናገረው ነገር አልገባኝም። አሜን በሰባት አመት ውስጥ እዚህ ተቀይሮ ሳይሆን ያው ሲኮተኮት እሱ የተኮተኮተበት እና ያደገበት መንገድ ሌላ ነው፣ እኛ ያደግንበት ሌላ ነው። ጋይስ እና ያልኩት ምንድን ነው፣ አዶና ያሳለፈው ችግር ያሳለፈው ውጣ ውረድ አብዛኞቻችን ውጭ ሀገር ወይም ደግሞ ካናዳ ላይ ያለን ሰዎች ምናሳልፈው ነው። ይዞት ነው አልቸገረኝም ብር አይደለም የቸገረኝ አለው እንጂ። ብር ይቸግራል። እኛም ቸግሮናል። እኛ አስራ አንድ ብር አይደለም እንደውም ኔጌቲቭ ሆኖብኝ አውቃል ማለት እንደውም ቲዲ ምናምን እኔ ያላቅን ሌሎቻቸው ግን ቲዲ ላይ ኔጌቲቭ ሆኖብኝ አውቃል። እንደውም ነክቼ ማለት ነው። እና ተቸግረን እናቃ ትራንስፖርት ሸው ውጪ ገብቼ አውቃለሁ። እዚህ ካናዳ ላይ ሰው አዶናይ የምርም ቸግሮት ነበረ፣ የምርም ጨንቆት ነበረ። አሁን የሀብታም ልጅ ስለሆኑ የሀብታም ልጅ ብ ባትሆኑም ራሱ እሱ የሀብታም እኛ የድሃ ልጅ ሆነን ግን ብር ብንጠይቅ የሚሰጠን ሰው ነበረ፣ ግን አልጠየቅንም። ግን ተቸግረናል እኛም እና አዶናይ የምርም አዶናይ እንረዳሃለን፣ ተቸግረክ ነበረ። ኤትስ ኦኬ፣ ሁላችንም ተቸግረን ነበር። አሪፍ ነገሩ ካናዳ ነው። ነገሮች በዛው አይቀጥሉም፣ ያስተካከላል። ይሄ ነው ልል የምችለው፣ ስለ አዶናይ አለቀ ቁረጥ። አንተ ቪዲዮ አይቼ አንተ ትልቅ ሰው አይደል እንዴ? ከካናዳ የሚያክል አገር ገብተ ቲቪ ገብቼ አሬና አርቼ ፍላሽ አጣው እያልክ ቪዲዮ የምትሰራ አንተ ልክስክስ ማለት ነው። የደረዛ ስታስጠላ አስቀያሚ አዶናይ ነው ምናምን ምትባል አዶናይ አባይ ጥፋ አልቅሳረል ኔ ሁሉ ጊፍት ሰጥቼ ማላቅ አልቅሼ እኮ ቪዲዮ ሰርቻለሁ። በሱ ልጅ ደህየው ነው አንተ ስትራስ ያዘው ብዬ እኔ አኔ አልቅሼ ቪዲዮ እኮ ሰርቻለሁ። መብራን እዚህ አልቅሼ ነው ምናምን ፖስታችሁ አሁን ትግራይ ገብቶ የእንትኔ የአክስቴ ሪልስቴት የእንትና ሪልስቴት እያለ ያሳያል። እና ለምን ይዛኔ ከቸገራላ ሁሉም እኛን ዛ አስለቅሰህን

እኛም ኢትዮጵያ ደን ውሃ ሲያጣ በባል ሊቀመጥላል ቂጥን ታጥበዛ ፍላሽ ታረጋለ ፍላሻ ማለት ነው። አንተም ብለው አሁን ሙድ ያዥ አሁን በኢትዮጵያ ሙድ መያዝ ነው ወይስ አልገባኝም። ቪዲዮ ውሃ ኢትዮጵያ ባጤ የሚልል ጊዜ ጠፋ ነው። አባይ ተገድቧል ተብሏል። የት ውሃው የት እንደሚሄድ ቅዱስ ሚካኤል ይወቀው። የውሃ እጥረት የኢትዮጵያ ሕዝብ ካጣኮ ሎንግ ታይም። አባይ ተገደበች በገንዘባችን፣ ጭራሽ ገንዘብ ጨምሮ አልቆ ግድቡ አላለቀም። በስር እየሾለከ እየወረደ እየወረደውን ውሃ አደውን ነው። ውሃው ምንም የለም ኢትዮጵያ ገብተን ባሊ ግድን ግድ ባሊ በትልቅ እንትን ይቀመጥላቸዋል። እሱንም እኛ ዲያስፖራ ስለሆንን ይሆናል። ሌሎቹ በምን እንደሚታጠቡ ቅዱስ ሚካኤል ይወቀው። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ የሰሞኑን የወቸ ጉድ የአዶናይ ኢንተርቪው መነጋገሪያ ሆኗል እና ኢንተርቪውን ሳይሆን ስለ ቻይልድ ትራማ በጣም ያወራል። አንድ ጥያቄ ልጠይቅህማ ኦር ደግሞ ይሄንን አይታችሁ የተገረማችሁ ሰዎች አንድ ጥያቄ ሊጠይቃችሁ፣ ይሄ የምቀርጽበት ስልክ ሰሪ ያለው ካምፓኒ ሰርቶት ነው አይደለም? ለምን አገልግሎት እንደሰራው ያውቃል፣ ስቶሬጁን ያውቃል፣ የቱጋ ብትነኩት እንደሚበላሽ ያውቃል፣ እንዴት እንደሚስተካከልም ያውቃል። መንገድ ላይ የሚሄድ መኪና ስንት ኪሎ ሜትር እንደሚጓዝ ያውቃል። ምን ያህል ነዳጅ እንደሚወስድ ያውቃል። ለምን አገልግሎት እንደተፈጠረ ካምፓኒው እናንተ መኪናውን ሳታውቁት በፊት ነው። ካምፓኒው ለምን አገልግሎት እየሰራው እንደሆነ የሚያውቀው የሰው ልጅ ሰሪ አለው፣ ሰሪ አለው። ባይዘወይ እንዲህ ራስህን ከቁስ አሳንሰ ማየት የለብህም። አንድ ቁስ የሚያስተካክለው ወገን ካለ አንተ ስትበላሽ እንዴት የሚያስተካክል ወገን የለም? በቅለህ አይደለም እኮ። ለምን አገልግሎት እንደተፈጠርክ ምን ብትነካ ምን እንደሚበላሽ ያውቃል። የተሳሳተ መንገድ ላይ ብትመጣ ሊያስተካክል የሚችለው የህይወትህን ማንዋል የያዘው ብቸኛው እግዚአብሔር ብቻ ነው። ፍልስፍናኳ አስፈልግም። እኔ ከቻይልድ ሁድ ትራማ ነፃ መሆን የምትችሉት ብዙ መጽሐፍ በማንበብ ሞቲቬት አነቃቂ ምናምን አይደለም። ቤተ ክርስቲያን ሄዱ፣ ጸልዩ። የህይወታችሁን ፐርፐዝ ይሰጣችኋል እግዚአብሔር። በምንም አይነት መንገድ ላይ ብትሆኑ፣ ምንም አይነት ሁኔታ ውስጥ ብትሆኑ፣ እግዚአብሔር ሂል የምታደርጉበትን አይነት አቅም ይሰጣችኋል። በዛ ነው የምትድኑት። ከእግዚአብሔር ጋር ጊዜ ማሳልፍ ኮ አማራጭ አይደለም፣ መንፈሳዊነትም አይደለም፣ ግዴታህ ነው። ማንም አልሰራህም። ራሱ የሰራ አብኩቶ ነው የሰራ እስትንፋሱን ሰጥቶ ነው ሰው የሚባለውን ትርጉም የሰጠ አታውቀውም። ለምን እንደተፈጠርክ አንተ ራስህ ካልጠየከው ማንም አይነግርህም። እና ትራማ ትራማ ትራማ ትራማ ትራማ እግዚአብሔር ብቻ ነው ከዚህ የሚያድንህ። አዎ በጣም ነው የሚገርመው። ጥሩ አድርጋን የተናገረች ይቺ ልጅ በሆነ በጣም ነው ደስ ያለኝ። ምንድነው እኛ በተፈጥሮ በሃይማኖታችን በአጠቃላይ በድሮ ራሱ አኗኗራችን የተማርናቸው ማህበራዊ ኑሮ እና የራስ የሆኑ ነገሮችን እያሉን እንዲ ይህን ፍልስፍና እንግዲህ ታወቀ ተብሎ እንደፈለገው የፈለገ ሰው የፈለገውን ነገር ማድረግ ይችላል። ነገር ግን ሚዲያ ላይ ወጥቶ እንደዚህ የተንቦራቀቀ ሌላውን እየናቀ ሌላውን እየሰደበ ማድረጉ ተገቢ ነው ብዬ አላምንበትም፣ እና ይሄ ነገር ብዙ እየተደጋገመ ይቺ አነቃቂ የምትለዋ ነገር ወደ አበሻሻቂ ነገር እየገባች ነው ያለች እና ይህን ነገር ማቆም ያለብን ይመስለኛል። በጣም በሚገርም ሁኔታ ብዙ ሰዎች እንደምታዩት ወደ መጥፎ አይነት መንገድ እና እንዲ በቃ ሰው ለዚህ ነው እንግዲህ ይሄ ሰው አስጠላን ያለው ህብረተሰቡ ሌላ አይደለም። በቃ በአጠቃላይ የዚህ ልጅ አነጋገር ምን በዛ ላይ አው ያለ ዕውቀት ነው አነጋገሩ፣ ምኑ ምኑ፣ እንግዲህ እንደምታውቁት አስራሁለተኛ ክፍል እንኳን ያልጨረሰ ነው። እና የትኛው ከየትኛው ጋር መያዝ እንደሚቻል እንኳን የማይቻል ምን መያዣ የሌለው አይነት ሰው ነው፣ እንግዲህ ተነስቶ ይህንን ሁሉ ነገር የሚሰራውና እንግዲህ። ለእናንተ ትቻለሁ፣ ሌላውን ነገር አንዲት የምትቀረኝ ነገር አለች፣ እሷን ላስያቸው። ጋይስ ታዋቂ ምናምን ስንሆን አዋቂ የሆነ ተምታቶብን ነው። ቃሉ የቸገረን ነገር ማለት ወቸ ጉዶች፣ አሪፍ ነበራችሁ። አሁን አዶና የሚባል ልጅ ፖድካስት ላይ ያቀረባችሁልንና እስቲ ያለውን ሰምተን እንምጣ። የመጀመሪያ ክረሽ ስታክ ላይ አራተኛ ቨርጂኒቲ ያጣሁት ከዛ በፊት ነው። ከዚህ በፊት እኮ ስንት የተሻለ የተሻለ ኩል ኩል ሰዎች አቅርባችሁልን ምናምን ተመችታችሁ ነበር። ማለት ምኑ ናችሁ? ብን ምን ከማጋውላችሁ ነው እናንተ ራሳችሁ ማለት ይሄ ልጅ ምንም አያስተምርም እኮ ቸገረኝ ብሎ የሆነ ነገር ሲሞላለት እኔ እኮ የአብታም ልጅ ነኝ፣ የደላኝ ነው ምናምን አለ። እሺ እሱ ላይ ምንም አላለ፣ ምንም አልነበረም ማለት የተመቸው ረዳው የሚመቸው። ግን አሁን እስቲ አራት ያ ክፍል ነው ድንግልና የኔ ከዛ በፊት ያው አተደበቃባ ይህንን ልጅ እርዱት ብዬ ቪዲዮ ባልሰራም፣ እርዳታ ከተደረገለት በኋላ ግን ደስታቸውን ከገለጹ መካከል አንዱ ነበርኩኝ። ምክንያቱም ማንም ሰው ሲቸገር ማየት አልፈልግም። ተቸግሮ እርዳታ ሲደረግለትም እንደ ማንኛውም ሰው ደስ ይለኛል። አሁን ግን በሚዲያ እየወጣ እኔ እርዶኛ አላልኩም አልተቸገርኩም ነበር እያለ እንደዚህ በኩራት ሲያወራ ሳይ ከማዘኔ ይልቅ እንደውም ለእሱ በጣም ነው ያፈርኩት። ምክንያቱም ይሄ ህዝብ ተቸግሮ ነበረ፣ ተጨንቆ ነበረ ብሎ ከዚህ ጭንቀትና ችግር እንዲወጣ ነበረ እንደዛ ብር ሲልክለት የነበረው እንጂ። እንደምታውቁት እኛ ኢትዮጵያውያን ገንዘብ ተርፎን አይደለም። እንደምታውቁት ሶሻል ሚዲያው ዩትዩቡ፣ ፖድካስቱ ሁሉ ነገሩ የትኛውን ሰው ይሁን ብቻ እነሱ ገንዘብ የሚያስገኝ ከሆነ ለእነሱ ተመልካች የሚያመጣ ከሆነ እንደፈለጉ እያቀረቡ እንደፈለጉ እንዲናገሩ የሚፈቅድ ነገር ሆኗል። አሁን የምፈራው እነዚህ ሶሻል ሚዲያዎች ወደ ቴሌቪዥን ጣቢያዎችም እያመሩ ይገኛሉ። ትላልቅ የምንላቸው ሚዲያዎች፣ ቴሌቪዥኖች፣ ጋዜጠኞች ጭምር ለእነሱ ተመልካች እንዲመጣ በሚል ለእነሱ ገንዘብ እንዲመጣ በሚል እንደ ማንኛውም ሶሻል ሚዲያ ማንንም ሰው ማቅረብ ጀምረዋል። አስቡ አንድ ሰው በርካታ ሰዎችን ተቸግር ያለው እርዱኝ ካለ በኋላ ገንዘቡ ሰብስቦ ብዙ ብር ካገኘበት በኋላ አልተቸገርኩም ነበረ፣ ድራማ ስሰራባችሁ ነበር ብሎ በኮንፊደንስ ሲናገር። በነገራችን ላይ እሱ በነበረበት ሀገር ሕግ እንደዚህ የሚያጭበረብር ሰው በርካታ ዓመታትን እስር ቤት እንዲገባ ይደረጋል። ምን ለማለት ፈልጌ ነው? ምናልባት አሁን ላይ ህዝቡ ሸውዳችሁ ሊሆን ይችላል፣ ሀብታም ሆናችሁበት ሊሆን ይችላል፣ በተለያየ መንገድ ህዝቡ ላይ ድራማ እየሰራችሁ ገንዘብ እያገኛችሁበት ሊሆን ይችላል ነገር ግን አንድ ቀን ዋጋ ያስከፍላቸዋል። እነዚህ ነገሮች ተደማምረው የሆነ ቀን ላይ ዋጋ ትከፍሉበት አላችሁ እና በመጀመሪያ ደረጃ ህዝቡ ላይ እንደዚህ አይነት ድራማ አትስሩ። ምናልባት ተሳስታችሁ ሊሆን ይችላል። ምናልባት ገንዘብ ልታገኙበት ሊሆን ይችላል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ፣ እዚህ ስትኩራሩ የምር በጣም ነው የሚያሳፍረውና በነገራችን ላይ ወደኋላ ተመልሼ ማነው ምንድን ነው አይደለም ፐርሰናል ጉዳይ አለ ፐርሰናል ጉዳይ ያልሆነበትን ምክንያት ሳስረዳ ደግሞ አንድ ቤት ውስጥ ሰዎች ሰብስበ እግሬ ቢስሙ እንደ ጠንቋይ በርሶ መጀምረው ቢገቡ ራሱ ጣልቃ ገባ ምሪ ፓብሊክሊ ወጥተህ ግን ማሽ ማአት ማህበረሰብ ባለበት ህፃናት ልጆች ታዳጊዎች ምናምን ባሉበት አገር እንዳንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። በነገራችን ላይ ሰዎች ለሆነ ነገር ክሬዲት ሊሰጣቸው እንደሚገባ አምናለሁ። ለባዶነት ግን ክሬዲት ሊሰጣ አይቻልም። ስንት ሰዎች ናችሁ መለመላውን በቀራቁት የሆነ አምሮ ያለው ሰው ተጋብዞ ሚዲያ ላይ ሲቀርብ አይታችሁ የምታውቁት? ስንት ሰዎች ናችሁ ማህበረሰብን ሲያላግጥ የነበረ ሰው አይታችሁ የምታውቁት? ስንት ሰዎች ናቸው? በአደባባይ ውሸታምና አጭበርባሪ የሆነ ሰው ሞቲቬሽናል ተናጋሪ ሆኖ ሲሆን እንደው ሲጋበዝ አይታችሁም እምታውቁት እዚህ አገር አለ። በጣም ነው የማዝነው። እዚህ አገር አለ ሁሉ ሰው የዩቲዩብ የምናምን የምናምን ባለቤት በሙሉ ማንም እብድ በመጣ ቁጥር ገንዘብ ለመሸቀልና ቪው ለማግኘት ብለው እንግዲህ አድርገው ይጋብዙታል። ልብሱን ለብሶ ይሄዳል፣ ይቦተርፋል ቀኑ ሙሉ ምንም ማያውቁ ልጆች ላይ ማንዳቸው ውስጥ ያስገባል። አንተ ትናንትና አለቀስኩ ምናምን ቸገረኝ 10 ዶላር ነው ያለኝ አካውንት ውስጥ ብለ ለምነ በነገራችን ላይ አጭበርብረ አሁን እንዳልከው መሰረት ኖርማሊ ቪዲዮ ቫይራል እንዲወርድ ነው ልንገረደ ቸግሩ አይደለም። እዚህ ሀገር ታዋቂ ሰውና ፌመስ ሰው አይከን በቃ ትልቅ ለሆነ ነገር አርአያ የሚባል ሰው ምን አይነት ሰው ነው አርአያ የሚባለው ሰው ባዶ እኔ እኮ ግራ ገባኝ፣ እኮ ምንም ሰው የሚያውቅ ሰው ያለባት አገር ልትመስል አልቻለችም። እንግዳ ብላችሁ ፖድካስት ከሌ ከሌ ያላችሁ የምትቀባበሏቸው ሰዎች ድንጋይ ነው። ሊትራል የምትቀባበሉት ጠጠር። ለማንም ምንም ሞዴል መሆንም አይችል ከቀለልክ ቫይራል መሆን ትችላለህ። ቫይራል ለወጣ ብያልካል ያን ሁሉ ሰው አልቅሰ ሸውደ ወንጀል ነው። በነገራችን ላይ በምትኖርበት ሀገር እንደው የማንበብ ልንዱ ቢኖር የሶሻል ሚዲያ እንደ መቀላመድ አይደለም ኢንፎርምድ መሆን ስድስት ዓመት አምስት ዓመት የኖርክበት አገር ትንሽዬ እንኳን ሚዲያ ብትሰማና ምናምን። በካናዳ ደግሞ መሰረት ማጭበርበር ወንጀል ነው፣ ፐብሊክንም ጭምር ይላል ህጋቸው። በነገራችን ላይ ባለሙያዎቹም ሲናገሩ ሰምቻለሁ፣ ነገር እየሆኑም አንብቤዋለሁ ራሴ። ፐብሊኩንም ቢሆን ግለሰብንም ቢሆን ፐብሊኩንም ቢሆን ፍራውድ ማለት እንደው በዚህ ሥር ይወድቃል። በገንዘብ መጠኑ እስከዚህ ያህል ገንዘብ እስከ እንደው ነገር በቃ አሁ፣ እንግዲህ በእውነት እንደሰማችሁት ነው። በተለይ ተወቃሽ የምንሆነው እንግዲህ በኖርዝ አሜሪካ ያለው ህብረተሰብ ነው ማለት ነው። ለምን አብዛኛው ደግሞ በጣም የሚያሳዝነው በተለይ በዚህ አይነት ሙያ ውስጥ ያሉ ሰዎች አሉ፣ ከቦታም አልሰጡት እንዲሁም እንደዛ ሀገር ሩቅ ያለ ሀገር ላይ ያለ ፖለቲካ ምናምን ነገር ለማንሳትና ለማውራት እንወዳለን እንጂ እዚህ እኛ እያለን በዚህ ሀገር ውስጥ እየተሰገሰጉ በጣም መጥፎ መጥፎ ነገሮች እያሉ ቦታም የሚሰጥ የለም እና እዚህ መከላከል እዚህ እንኳን አጠገባችን ሆኖ መከላከል ለማንችለው ነገር እዚያ ርቆ ሆኖ ላለው ነገር ባናስብና፣ እና እንዲያው በእውነት ስለ ኮሚኒቲያችን፣ ስለ ራሳችን እያሰብን የተበለሻሹ በጣም ብዙ አይነት ነገሮች አሉና በተለይ በተለይ በሚዲያ የሚተላለፉና ህብረተሰቡን የሚያጭበረብሩ በጣም ብዙ አይነት መንገዶች አሉ። የዚህ አንድ ይሁን እንጂ በዱባይም በአረብ ሀገርም በምንም ያሉ ሰዎችን የሚያጭበረብሩ በጣም ብዙ አይነት ሚዲያዎች አሉ እናውቃለን። ከኢትዮጵያም ወደዚህ እየመጡ የሚያጭበረብሩ በጣም ብዙ ሶሻል ሚዲያዎች እንዳሉ ሁላችሁም እናውቃለን። ነገር ግን እዚህ ያሉት የዚሁ ሙያ ባለቤቶች፣ የህግ ባለሙያዎች በፖለቲካው ላይ ነው የሚታዩት። በጣም በሚያሳዝን ሁኔታ ከዚህ ህዝቡን የሚረዳ ጥሩ ነገር ቢያደርጉ ለስማቸውም ጥሩ ነው። እዚህም ሀገር ደግሞ አንድ የሆነ ነገር ያደርግላቸዋል ብዬ በጣም በእርግጠኝነት አምንበታል እና ከእንደነዚህ አይነት ነገር እስቲ ከውጭ ካለው ወይም ከኢትዮጵያ ካለው ነገር ትተን ወደ ኖርዝ አሜሪካ መተን ለህብረተሰቡ ለራሳችን ለኢትዮጵያዊ ለሆነው የሚረዳውን ነገር ለማድረግ ሁላችንም ልባችን ይነሳሳል። አለው በተረፈ ወደ ኢትዮጵያ ቤተሰቦች እንደተለመደው እንግዲህ ከዚህም ከዛም የሰበሰብኩላችሁ ፕሮግራም ይሄን ይመስላል ማለት ነው። ከወደዳችኋት የተለመደችዋን ላይ ላይክ አድርጉ፣ ኮሜንታችሁ አይለኝ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ እንደተለመደችው ነገር ጠብ አድርጌ ልለያችሁ ማለት ነው። ጸበል ግባ ብለዋለች አንዷ። ምን ትላላችሁ ናት? ወደሚቀጥለው ቻው በኒ በኩል ጸበል ግባ፣ ባይዛወይ አዶናይ ጸበል ግባ። እሺ ተጠምቀ ሂድ። የምሬ ነው፣ ትክክል አይደለም። ጭንቅላትክ ጭንቅላትክ፣ ፉክክር ኮመንት ከሚሰጥዎች ጋር ፉክክር ራስን አለም ላይክ ራስን እኮ መግለጽ ትችላለህ። ስትገልጽ ግን ያከበረን ህዝብ እያከበርክ መሆን አለበት። የወደደን ህዝብ እየወደድክ መሆን አለበት። በንቀት አይደለም ንግግር፣ አክብረ ነው መመለስ ያለበት። የሀገሬ ልጆች ብለ ልክ እኔ እንደምለው እንደጀመርከው ስጨርሰውም ላይክ እንደዛ ርገ ጨርሱ። ምንም አታመጡም። እሰይ እያልከን ከሆነ እኛም ደግሞ ቀን በቀን እሰይ ያለነው ቪዲዮ የምንሰራበት ስለዚህም ሌላ ወሬ አልጨርስኩም። ማሬ ምን ነው ያ ዱንያ አፍቃሪ ነች። ስጨርስ ትመለሻለች ዳይ ሌላ ወሬ የቀጠርሽኛት መስም ሌላ ወሬ እቴ አዳምጪ። ስጨርስ ስሜት ስጨርስ ነው ወደ ሌላ ወሬ የሚሄዳው። አንቺ አናታም ብሎ ካደረግሻለሁ አደጋኝ ኮመንት የኔ ስሜት ተናግሬ ከውስጤ ከወጣ በኋላ ነው ሌላ ወሬ ውስጥ የምገባው። አንቺ አታይዚ ባይ ዘ ወይ ሚዲያው እኮ የኔ ነው እና በእናት ዶ ላይ ከዚህ በኋላ የተርቢያ ትስጥ አስጠልተህናል ጋይስ። እዚ ሬን ቤት ያላችሁ ሰዎች እስኪ አሁ ትኩረት ላይ የሆነ ቢዝነስ ይሰራ አስቧል። ትኩረት ነው። በዚህ አደለማ ትኩረት የምሰራው ትላንትና ቸገረኝ ብሎ መቶ እየተባበረውን ዲያስፖራ ካላከበረ ትላንትና ሚዲያ ላይ መቶ የተባበሩትን ሀበሶች የተባበርነውን እኛን ካላከበረ ነገ ቢዝነስ ቢሰራ እዛው ቢዝነሱን አፍኖ ይተራታል እንጂ ጋ ይመጣትማ ጋይስ እንዴ በጣም ነው የተላጠብን። ነገርኳቸው እኔ ዲያስፖራዎች ማከብራቸው መወዳቸው ስለሚሰጡኝ ወይ ምናምን አይደለም። እውነት በጣም ነው የሚሰሩት በጣም ነው የሚሰሩት እውነት ለመናገር ደግሞ ነው የሚሰሩት ካላቸው ላይ ግን አይሰሰቱ ይኑ ድንግልና የሚሄደው ሽንትንሽ ነው። በአራት ዓመት ከስ ምንድን ነው ምንድን ነው ነገሩ? ምን እየተካሄደ ነው? ግን እዚያ ምን እያካሄዱ ነው እነዚህ ልጆች ሪሚላከ ሪሞ